እንግዲህ ዛሬ የምናየው ስለ መጽሐፍ ቅዱስ የመጀመሪያ መጽሐፍ ነው፣ ስለ ዘፍጥረት ማለት ነው። ግን ዝም ብሎ የመጀመሪያ መጽሐፍ ብቻ አይደለም። ብዙዎች ለመላው መጽሐፍ ቅዱስ እንደ መሠረት ድንጋይ ነው የሚቆጥሩት። እስቲ ያስቡት ለምን ይሆን? ዛሬ የምንመረመረውም ይህንን ነው። በመረጃ ምንጮቻችን ላይ ተመርኩዘን ዘፍጥረት ባይኖር ኖሮ መላው ታሪክ እንዴት ትርጉም አልባ እንደሚሆን እናያለን። እስቲ ለአንድ አፍታ አንድ ነገር እናስብ መጽሐፍ ቅዱስን ገልጠን ስናይ የመጀመሪያው ገጽ ዘፍጥረት አይደለም እንበል። በምትኩ የዘፀአት መጽሐፍ ቢሆንስ? ታሪኩ ከመነሻው ሳይሆን ከመሃል ቢጀምር ምን ሊፈጠር ይችላል? ያው ምንም አይነት ቅድመ ታሪክ የለም፣ ምንም መግቢያ የለም። ድንገት የምናገኘው በግብጽ ውስጥ በባርነት ቀንበር ስር የወደቁ ሰዎችን ታሪክ ነው። ታሪካቸው ልብ ይሰብራል፣ ግን ወዲያውኑ ጥያቄ ይፈጠራል። እሺ እነዚህ ሰዎች እነማን ናቸው? የእነሱ ታሪክ ለምን ሊያሳስበን ይገባል? አይደል? የጀርባ ታሪካቸው የለም፣ ማንነታቸው አይታወቅም። እዛ ቦታ ላይ እንዴት ሊገኙ ቻሉ? ምንም እናውቀው ነገር የለም። ታሪኩ ሙሉ በሙሉ ባዶ ነው የሚሆነው። እና እዚህ ናይ ነው እንግዲህ የዘፍጥረት ሚና ጎልጦ የምታየው የመጽሐፍ ቅዱስ መሠረት ድንጋይ ተብሎ የሚጠራው ዝም ብሎ አይደለም። እስቲ ጠለቅ ብለን እንመርምር። ይሄ የመጀመሪያው መጽሐፍ መላውን ታሪክ እንዴት ከስሩ እንደሚለውጠው፣ እኔ ልዩነቱ በጣም ግልጽ ነው። እንደ ቀንና ሌሊት ማለት ነው። ያለ ዘፍጥረት ምናየው ምንድን ነው? የተጨቀኑ ባሪያዎች ታሪክ ብቻ። ነገር ግን ዘፍጥረትን ስናስገባ ታሪኩ ሙሉ በሙሉ ይቀየራል። እነዛ ሰዎች ተራ ባሮች አደሉ። አይ እነሱ እኮ እግዚአብሔር ለአብርሃም በገባው ቃል ኪዳን የተመረጡ ናቸው። የሰው ልጅን የማዳን ታላቅ ተስፋ አካል ናቸው። በጥዝበት ታሪኩ ከአንድ ህዝብ መከራነት ወጥቶ የሰው ልጅን በሙሉ የሚመለከት የመለኮታዊ ተስፋ ታሪክ ይሆናል። እሺ፣ ነገሩን የበለጠ አክብረን እንመልከተው። በመረጃ ምንጫችን ላይ የተቀመጠ አንድ በጣም ጠንካራ ሐሳብ አለ። እንዲ ይዩናል። ዘፍጥረት ፍጥረት እውነት ካልሆነ የቀረው የመጽሐፍ ቅዱስ ክፍልም እውነት አይደለም። ይህ በጣም ከባድ አባባል ነው አደል? ግን የሚያሳየው ምንድን ነው? መላው የመጽሐፍ ቅዱስ ህንፃ የቆመው በዘፍጥረት መሠረት ላይ መሆኑ ነው። መሠረቱ ከተነቃነቀ ህንፃው በሙሉ ይፈርሳል ማለት ነው። ስለዚህ ዘፍጥረት የመሠረት ድንጋይ ብቻ ሳይሆን የሁሉም ነገር መነሻም ጭምር ነው። ስሙ ራሱ እኮ ይሄንን ነው የሚነግረን እስቲ ዘፍጥረት የሚለው ቃል ራሱ ምን ማለት እንደሆነ እንፈትሽ። ያው ዘፍጥረት የሚለው ቃል የመጣው ከግሪክ ሲሆን ትርጉሙም መነሻዎች ወይም ጅማሬዎች ማለት ነው። እና በጣም ትክክለኛ ሲያሜ ነው። ምክንያቱም መጽሐፉ የብዙ ነገሮችን መጀመሪያ ነው የሚፈረከው። የዕብራይስጡ የመጀመሪያ ርዕስ ደግሞ ከዚህም የበለጠ ቀጥተኛ ነው፣ በመጀመሪያ ማለትም ይህ መጽሐፍ ስለ ሁሉም ነገር መጀመሪያ ነው የሚናገረው። ሁሉም ነገር ስንል ግን እያገነን አይደለም። እስቲ አስቡት፣ የአጽናፈ ሰማይ መነሻ፣ የሕይወት እና የሰው ልጆች መጀመሪያ፣ የጾታ የጋብቻ እና የቤተሰብ ከዚያም አልፎ የሥልጣኔና የመንግሥት የባህል የሰነ ጥበብና የሳይንስ ሌላው ቀርቶ የሰው ልጅ ትልቁ ችግር የሆነው የኃጢአትና የሞት መነሻም ጭምር ሁሉንም ይዳስሳል። ምንጫችን ላይ እንደተጠቀሰው የሰው ልጅ አጭር ታሪክ ብሎ መጥራት ሁሉ ይቻላል። እሺ፣ ይህ ሁሉ ታሪክ ከመነሻው ጀምሮ ከተጻፈ አንድ ትልቅ ጥያቄ መነሳቱ አይቀርም። ይሄን ሁሉ መረጃ ማን ነው የጻፈው? በተለይ ደግሞ ደራሲው ሙሴ ነው ተብሎ ስለሚታመን አንድ ትልቅ እንቆቅልሽ ይፈጠራል። እንቆቅልሹ ይሄ ነው። የዘፍጥረት መጽሐፍ የሚተረካው ታሪክ የሚያበቃው ሙሴ ከመወለዱ ከሶስት መቶ ዓመታት በፊት ነው። ታዲያ እንዴት ነው አንድ ሰው ከመወለዱ በመቶዎች ከሚቆጠሩ ዓመታት በፊት የተፈጸሙ ነገሮችን በዝርዝር አውቆ ሊጽፍ የሚችለው? ይሄ ነው ጥያቄው። እንግዲህ የመረጃ ምንጫችን ለዚህ ሁለት አይነት ማብራሪያዎችን ያስቀምጣል። የመጀመሪያው የቃል ትውፊት ነው ማለትም ከትውልድ ወደ ትውልድ በጥንቃቄ ሲተላለፉ የቆዩ ታሪኮችና የትውልድ ሐረጎች። ሁለተኛው ማብራሪያ ደግሞ ምናልባትም ከሁሉም በላይ ወሳኘው፣ በተለይ የፍጥረትን ታሪክ የሚመለከተው የመጀመሪያው ምዕራፍ በቀጥታ ከእግዚአብሔር በተሰጠ ራዕይ የተገኘ ነው የሚል ነው። እንግዲያው እስቲ በዛ የመጀመሪያው ምዕራፍ ላይ ትኩረት እናደርግ። ብዙ ጊዜ ሰዎች ዘፍጥረት ምዕራፍ አንድን ሲያስቡ ስለ ፍጥረት ነው ብለው ነው የሚያስቡት። ነገር ግን እንደ መረጃ ምንጫችን የምዕራፉ ዋና ትኩረት ስለ ተፈጠሩት ነገሮች ሳይሆን ስለፈጣሪው ማንነት ነው። ይህን አስገራሚ ቁጥር ስጢ ተመልከቱ። በዘፍጥረት የመጀመሪያዎቹ 31 ቁጥሮች ውስጥ ብቻ እግዚአብሔር የሚለው ቃል 35 ጊዜ ተጠቅሷል። 35 ጊዜ የምን ያሳያል? የትረካው ዋና ተዋናይ ትክረቱ ፍጥረታቱ ላይ ሳይሆን ፈጣሪው ላይ መሆኑን ነው። ታዲያ ዘፍጥረት ምዕራፍ አንድ የሚስልልን ፈጣሪ ምን አይነት ነው? እንግዲህ የሚያስብ የሚሰማውና የሚወሰን ግላዊ የሆነ አቃል ነው። በቃሉ ብቻ ነገሮችን ወደ መኖር የሚያመጣ እጅግ ኃያል ነው። ከዚያም አስደናቂ ለሆነ ብዙኃነትና ውበት ምንጭ የሆነ ፈጣሪ ነው። በስዕራትና በሎጂክ የሚፈጥር እና ከሁሉም በላይ ደግሞ ከፈጠረው ፍጥረት ሁሉ ፈጽሞ የተለየና ነፃ የሆነ ነው። እናውቃለን። የዘፍጥረት የመጀመሪያውን ምዕራፍ የሚያቀርበው ይህ የፈጣሪ ምስልና የዓለም አፈጣጠር እይታ በዘመኑ ከነበሩና እውነቱን ለመናገር አሁንም ካሉ ከብዙ ሌሎች ፍልስፍናዎች ጋር በቀጥታ ይጋጫል። እስቲ ይህን እንጽጽር አብረን። እኛ የዘፍጥረትን ትረካ መከበል ማለት በተዘዋዋሪም ሆነ በቀጥታ ሌሎች በርካታ ፍልስፍናዎችን ውድቅ ማድረግ ማለት ነው። ለምሳሌ አምላክ የለም የሚለውን አምላክ የለሽነትን ይቃረናል። ብዙ አማልክት አሉ የሚለውን ሽርክን ይሞግታል። እግዚአብሔር ዓለምን ፈጥሮ ዙም ብሎ ትቶታል የሚለውን አስተሳሰብም አይቀበልም። ሁሉም ነገር እግዚአብሔር ነው የሚለውንም እንዲሁ ውድቅ ያደርጋል። ታዲያ ምንጫችን ላይ እንደተቀመጠው ዘፍጥረት ምዕራፍ አንድ የሚያቀርበውን የዓለም እይታ በአንድ ቃል ለማጠቃለል ብሞክር ትሪዩኒዝም ልንለው እንችላለን። ይሄም ማለት አንድ አምላክ በሶስትነት የሚገለጥ የአጽናፈ ሰማይ ፈጣሪም ተቆጣጣሪም ነው የሚል እምነት ነው። በመጨረሻም ይህንን ትንታኔ የምንዘጋው ከመረጃ ምንጫችን በተወሰደ በጣም አነጋጋሪና አስደንጋጭ ሀሳብ ነው። እንዲህ ይላል። ዘፍጥረት ሁለት ካልሆነ ፈጣሪያችን አጋጣሚ ሲሆን አባቶቻችን ደግሞ አራዊት ናቸው። ይህ አባባል የዘፍጥረት መጽሐፍ ያቀርበው ትረካ ምን ያህል መሠረታዊ እንደሆነ እና እሱን መቀበልና አለመቀበል የሚያስከትለው አንድምታ ምን ያህል ከባድ እንደሆነ በጥልቀት እንናስብበት የሚጋብዝ ነው።